እንደምንሰነበታቸው የተከበራቸው አድማጮቻችን ከመጽሐፍት ጓዳ ፕሮግራማችን ጀምሯል። ከመጽሐፍት ጓዳ ፕሮግራማችን የተለያዩ ርዕሰ ጉዳዮች ላይ ትኩረት አድርገው የተጻፉ መጽሐፍትን እንደምናስተዋውቃችሁ ይታወቃል። ዛሬም ለምን እንሰንፋለን የህይወት ትዝብቶች በሚል ርዕስ የተጻፈውን መጽሐፍ ጸሐፊ ጋር መጽሐፉን በተመለከተ ሀሳቦችን እያነሳን የመጽሐፍ ትጓዳ እንግዳችን ሆኖ ቆይታ እናደርጋለን። የዚህ መጽሐፍ ጸሐፊ ነጋ ደጀን አያል ነው ይባላል። ይሄ መጽሐፍ ተጽፎ ወደ አንባቢ የደረሰው በሁለት ሺ አስራ ሰባት አመተ ምህረት ነው። አጠቃላይ የገጽ ብዛቱን ስንመለከት ሁለት መቶ አስራ ሁለት የገጽ ብዛት ያለው መጽሐፍ ነው። ለህይወት ጠቃሚ የሆኑ በርካታ ስነ ልቦናዊ ሀሳቦችን ሰብሰብ አድርጎ የያዘ መጽሐፍ ነው። ስለዚህ በዛሬው ከመጽሐፍቱ ጓዳ ፕሮግራማችን ከነጋ ደጀን ጋር ቆይታ እናድርጋለን። የስልክ መስመራችን ላይ ይገኛል። ነጋ በጣም አመሰግናለሁ። ለምን እንሰንፋለን በሚል ርዕስ በቅርቡ ወደ አንባቢ ያደረስከውን መጽሐፍ በተመለከተ ሀሳቦችን እንድናነሳ ፈቃደኛ ስለሆንክና የመጽሐፍት ጓዳ እንግዳችንም ስለሆንክ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። መጽሐፉን ሰሞኑን እያነበብኩት ነበር። በርካታ ስነ ልቦናዊ ሀሳቦችን ነው ሰብሰብ አድርገህ መጽሐፉ ላይ ጽፈህ ያስነበብከን ከርዕሱን ጀምር እስኪ ለምን እንሰንፋለን የሚለውን ርዕስ የመጽሐፍህ የሚመጥ ነው ርዕስ ይሆናል ብለህ እንዴት መረጥከው? ይሄ ርዕስስ መጽሐፍ ላይ ካሉ የውስጥ ሀሳቦችና ይዘቶች ጋር ያለው ተመሳስሎሽና ቅርበት ምን ይመስላል? እሱን ንገረኝ እስኪ። ለምን እንሰንፋለን የሚል መጽሐፍ የጻፍኩበት ምክንያት፣ ያው እንደሚታወቀው፣ እኛ የሰው ልጆች ባስተሳሰባችን ያው ልዩ አድርጎ እየፈጠረን የሰው ልጆች ነን ያው ብዙ ተአምር መፍጠር ወይም መስራት የሚችል አእምሮም ሰጥቶናል። ግን እኛ የሰው ልጆች ስንፈጠር ያው በዚች ዓለም ያው እኩል የማሰብ እድሉ እንዲኖረን አድርጎ ነው የፈጠረን የሰው ልጆች ማለት ነው። ከሁሉ ፍጡር የተለየ ተሰጦ የማሰብ እድሉ ሰጥቶን ነው የፈጠረንና ግን እኛ የሰው ልጆች ያው ሰነፍ ሁኖ እድሜውን ያሳለፈ እንጂ ሰነፍ ሁኖ የተወለደ ሰው የለም። ጀግና ሁኖ ያደገ እንጂ ጀግና ሁኖ የተወለደም የለም። ሰርቶ ያደገ ሀብት ያፈራ እንጂ ባለሀብት ሁኖ ወይም ደግሞ ባለጸጋ ሁኖ የተፈጠረ የሰው ልጅም የለም። ስለዚህ ብዙ ነገር ማንሳት እንችላለን። ድሀ ሁኖ ያደገ ካልሆነ በስተቀር ድሀ ሁኖ የተወለደ ሰውም የለም እና ሁሉም እኛ አሜን ብለን የተቀበልናቸው የስንፍና መገለጫዎች ካልሆኑ በስተቀር እኛ የሰው ልጆች ብዙ ተአምር መስራት የምንችል ሰዎች ነን። ብዙ መስተጋብሮችም እንሰራለን በዓለማችን፣ በአህጉራችን፣ በሀገራችን ብሎም እስከ ታች በግለሰብ ደረጃ የተለያዩ መስተጋብሮች ያው እናስተናግዳለን። ትርፍና ኪሳራ አለ። ፍቅርና ጥላቻ አለ። ሰላምና ጦርነት አለ። አንድነት የሚሰብክና ልዩነት የሚሰብክም አለ። ሀብትና ድህነት አለ። ሁለቱ በሰው ልጆች መካከል የሚፈጠረው ልዩነት ነው። አምራች አለ፣ በአንድ በኩል ስታየው ደግሞ አፍራሽ፣ አውዳሚ የሰው ልጅ አለ። ችግር ፈቺ የሰው ልጅ አለ፣ ችግር ፈጣሪም አለ። ሰርቶ አደር አለ፣ አውርቶ አደር አለ። ከሰው ልጅ የሚጠበቅ ታታሪ አለ፣ ሸክም የሆነ የሰው ልጅ አለ። ስለዚህ ብዙ ሀሳቦች ማንሳት እንችላለን። ስንፍና ማለት መጀመሪያ ርዕሱ ስሰጠው የሰው ልጆች ብዙ ታምሮች ይሰራሉ፣ የምናያቸው በፈጠራ ሊሆን ይችላል፣ በሀብትም ሊሆን ይችላል፣ በመሪነትም ሊሆን ይችላል። በተለያዩ ጥሩ ጥሩ ስራ የሚሰሩ ያው በሰው ልጅ ነው። በዛ ልክ ደግሞ በጣም የወረደ ስራ ለህዝብ ማይጠቅም፣ ለግለሰቡ ለራሱ ማይጠቅም፣ ለህዝብ ለመንግስት የማይጠቅም ስራ ስናስተናግድ ደግሞ እንታያለንና ይሄን ለምን ልዩነት ተፈጠረ ለምን ሰንፋለን ያልኩበት ምክንያት ይሄ ነው። ብቻ ብዙ ማለት ይቻላል። ስንፍና ማለት ያው ለለውጥ አለመትጋት፣ ተስፋ መውቀጥ፣ ፍርሃት፣ ግደለሽነት፣ ምን አገባኝ ማለት፣ አለመከባበር፣ ለጥላቻ ቅርብ መሆን፣ ከድህነት መላመድ፣ መልካምነትን አለማሰብ፣ ጦርነትን መናፈቅ፣ እንደ መፍትሄ አድርጎ መውሰድ፣ ጦርነት በማይመለከት ፖለቲካ ውስጥ ገብቶ መፈትፈት ጦስ እንጂ ያው መፍትሄ የማያመጣ ፖለቲካ ውስጥ መግባት፣ ሙትን ማድነቅ፣ ገንዘብ ፈሰስ ማድረግ። አሁን ሙት ማድነቅ ስል ያው በሕይወት እያለ ምንም አይነት ፈሰስ ያላደረግክለት ወይም ደግሞ ታሞ ምንም አይነት እገዛ ያላደረግክለት ሰው ሲሞት ያው በእኛ ባህል ላልተፈለገ ወጪ መዳረግ፣ ገንዘብ ፈሰስ ማድረግ፣ ድግስ መደገስ ግን በዚህ ላይ ትልቅ ስንፍናም የታዘብኩት የራሴ የሆነ ትዝብትም ስላለኝ፣ ሌላው ስህተቶችን የሰው ስህተት መፈለግ ከማረም ይልቅ ስህተቶችን መፈለግ፣ ስህተቶችን መደበቅ፣ የመስራት አቅም እያለ ከሰው እጅ መጠበቅ፣ ዘረኛ አስተሳሰብ መኖር፣ የሱስ ምርኮኛ መሆን፣ ዞሮ ብዙ ብዙ የስንፍና መገለጫዎች በብዙ ነገር ማንሳት እንችላለን። የስንፍና መገለጫዎች ሁሉ ለሰው ልጅ ክፉ እድሎች ናቸው። ስለዚህ እነዚህ ክፉ እድሎች ስንቃወማቸው ብቻ ነው አእሙራችንን ከአእምሯችን ወጥተው ድራሻቸው የሚጠፉት ማለት ነው። እነዚህ የስንፍና መገለጫዎች ካልተቃወምናቸው ግን፣ ካልተታገልናቸው ግን በስንፍና ታስረን ያው ተአምር መስራት የምንችልበትን በእግዚአብሔር የተሰጠነው እድል ያው በሩ ዝግ ይሆናል ማለት ነው። ህይወታችን በጨለማ ጉዞ ደንበርበር ሆኖ ነው የሚቀጥለው። ስለዚህ ይህን ለምን እንሰንፋለን ብዬ ስጽፍ ከስንፍና ለመውጣት ይረዳ ዘንድ በማሰብ ያሰብኩት ነው። እንግዲህ ቀደም ሲል ያነሳሳቸው ሀሳቦች መጽሐፍ ውስጥም ያሉ ናቸው። በተለያየ ምዕራፍ ላይ ይዘት ሆነው የተቀመጡ ናቸው። ዘመኑና የዘመኑ ሰው፣ ሀብትና ጸጋ በጎ አመለካከት፣ መሪና ተመሪ፣ ሰውና እንስሳ፣ ምኞትና ውጤት ቀደም ሲል አንተ የሚያነሳቸው ሱሰኝነት፣ ዘረኝነት፣ ቅናት፣ ሀገርና ጥላና በርካቶች ናቸው። በእነዚህ እያንዳንዱ ርዕሰ ጉዳይ መሀል ላይ ሁልጊዜም ርዕስ አድርገ የተጠቀምከውን ለምን እንሰንፋለን እያልክ ተጠቅመዋል። ቀደም ሲል እንዳነሳሁም ሁለት ተቃርኖ ሀሳቦች አሉ። እንዳልከው ስንፍና አለ፣ ጥንካሬ አለ፣ ስኬት አለ፣ ውድቀት አለ ሱሰኝነት አለ። ከዛ ከሱስ መጽዳት አለ። ሀገርን መውደድና ለሀገር ፍቅር ዋጋ መክፈል አለ። ለሀገርን ደግሞ በባንዳነት ደግሞ ለጥቃት እንድትጋለጥ ማድረግ አለና ሁልጊዜም በነዚህ ሁለት በተቃርኖ የቆሙ ሀሳቦች መካከል ያሀኛውን በተቃርኖ አሉታዊ ስሜት የተሸከመውን ሀሳብ የምናመጣው ስንፍና ነው ምክንያቱ። ስለዚህ ለምንድን ነው ወደ አዎንታዊና መልካም ወደ ነገር ፈጣሪ ሁላችንም እኩል አድርጎ ወደ ሰጠን መልካም ጸጋ ስንፍናን በማስወገድ አንመጣም ወደዚህ ልልና ለምን ከፍ አንልም የሚል ይመስለኛል። በእያንዳንዱ ሀሳብ ላይ ይህንን ቃል የተጠቀምከው ከዚህ ርዕሰ ጉዳይ ጋር እየይዘ ደግሞ የህይወት ትዝብቶች ብላለህ። ለምን እንሰንፋለን ብሎ የህይወት ትዝብቶች ይላል። የተወሰነ ሀሳብ አጋራኝ ላይ። አዎ አሁን የህይወት ትዝብቶች ያልኳቸውን ያው እኔ በህይወት በኖርኩበት ዘመን የተመለከትኳቸው ያዩኋቸው በመጽሐፍ መልኩ ወጥቶ ማህበረሰቡ እንዲማርበት ብዬ ያሰብኩት ነው። አሁን ብዙ ገጠመኞች አሉ። እንተባበር የሚለው ምዕራፍ ራሱ ባለመተባበራችን ምክንያት ያው አንድ ሰው ማግኘት የሚገባውን ጥቅም ሳያገኝ ሲቀር ህይወቱ ምስቅልቅል ይወጣል እና በትንሽ ነገር ስንተባበር ያው የሰው ጥቅም እናስከብራለን፣ የሰው ችግር እንፈታለን በሚል ያነሳውት ሀሳብ አለ። እያንዳንዱ ከህይወት ትዝብት ጋር በተያያዘ ያነሳውት ዘመኑና የዘመኑ ሰው የሚል አሁን ው አሁን ባለንበት ነባራዊ ሁኔታ ስናየው ያው ሰው ከአለመተዛዘን መጨካከን የሚመስል የሚታዩ እንትኖች አሉ። ከዚህ ጋር በተያያዘ ያው የሰው ልጅ ግንኙነት እየሻከረ የሄደበት ሁኔታ አለ። ያው ርዕሱ የተያያዘ ነው ሂዶ ሂዶ ከክፋት ከሴራ ከተንኮል ከመልካምነት ጋር በተያያዘ በሰፊው ያነሳሁበት መንገድ አለ። ስለዚህ ለምን ሰው አሁን ሰው ለምን ክፉ ይሆናል? አሁን መልካም መሆን ቀላል ነገር ነው። መልካምነት ቀላል ነገር ሁኖ ሳለ ክፋት ምን ጥቅም አለው? ክፉ መሆን ምን ያደርጋል? አሁን ከክፋት ከተንኮል ከሴራ የሚገኝ ትርፍስ ምን አለ? ፍቅር አያመጣል? አንድነትን አያመጣል? ስለዚህ የመፍትሄ አካልም ሊሆን አይችልም። የሚያኖረን ደግሞ መልካምነትና መልካም ስራ፣ ደግ ስራ ነው የሚያኖረን። ፍቅርን፣ አንድነትን ሊኖረን የሚገባው በዚህ መልኩ ስንሄድ ነው። ግን አብዛኛው ሳየው ግን ያለንበት ዘመን በጣም ውሸት እንደ እውነት አስመስሎ የሚናገር የሚወደድበት በጣም ከትዝብቴ ሳየው ስሜታዊ የሚመስሉ ነገሮች አሉ። ግን በስሌት የጻፍኩት ቢሆንም ስሜታዊ የሚመስሉ ነገሮች አሉ እና ተያያዥነታቸው አንድ ነው። መልካም የተወሰኑትን ወደ ውስጥ እየገባን ወደ ኋላ እናያቸዋለን። በቅርቡ ነው። ቀደም ሲልም እንደገለጽኩት ለምን እንሰንፋለን የሚለው መጽሐፍ ወደ አንባቢ የደረሰው። ወደ አንባቢ ደርሶ ገበያ ላይ ከወጣ እስካሁን ድረስ ያለው ተነባቢነቱ ምን ይመስላል? ምናልባት ካነበቡ ሰዎችም መጽሐፉ ላይ የተነሱ የውስጥ ይዘቶችን በተመለከተ አጠቃላይ መጽሐፉን በተመለከተ የተሰጡህ አስተያየቶች፣ ሀሳቦች ካሉ ይህን ንገረኝ እስኪ። ምናልባት አካባቢያችን ከለውጥ በኋላ በርካታ መጽሐፎች በእርግጥ ታትመዋል የማንበብ ፍላጎቱ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። እንግዲህ ለምን እንሰንፋለን የተሰኘው መጽሐፍ በገበያ ላይ ጥሩ ወደ አንባቢ የደረሰበት ሁኔታ አይቻለሁ። በዚህ ላይ ያው በአንባቢያን የተሰጠኝ አስተያየቶችም አሉ። ያው ለምን እንሰንፋለን የሚል መጽሐፍ በአስተያየቶች በደራሲያን በአንዳንድ ምሁር ተነበው የተሰጡኝ አስተያየት አንደኛ፣ ከእንቅልፍ የሚቀሰቅስ መጽሐፍ መሆኑ ጠቅ አድርጎ እንደ መርፌ ከእንቅልፍ የሚቀሰቅስ መሆኑ ቀስቁሶም ዝም የማይል መሆኑና በቂ ስንቅ አስንቆ ያው የስንፍና ተራራን እንዲንድ ያደርጋል። ስለዚህ ይህንን መጽሐፍ የብዙዎች መርፌ ነው የሚል አስተያየት እየተሰጠበት ነው። ሌላ የመጽሐፍ መሰረታዊ ሀሳቡ ተስፋ ሰንቀው እንዲጓዙ የሚያደርግ መጽሐፍ መሆኑ፣ ከስንፍና ለመላቀቅ በር ከፋች መጽሐፍ መሆኑም ምንም ጥርጥር እንደሌለው። ሌላው ለምን እንሰንፋለን የሚል ርዕስ ርዕሱ ብቻ ውስጡን ሳታነበው ራሱን የቻለ ብዙ መልዕክት ማስተላለፍ የሚችል ዘመን ተሻጋሪ መጽሐፍ እንደሆነ አንባቢዎች አስተያየት የሰጡበት ሁኔታ አለ። መልካም። እኔም መጽሐፉን ሳነበው የስነ ልቦና ሀሳቦችን ነው ወይም ደግሞ ከአስተሳሰባችን ጋር የተገናኙ ሀሳቦችን ልንላቸው እንችላለን በብዛት ያነሳህባቸው የብዙ አሁን የምንመለከታቸው እንደ ሀገርም እንደ ማህበረሰብም እንደ ግለሰብ ያሉብን ችግሮች ከስነ ልቦናና ከአስተሳሰባችን ጋር የሚያያዙ ናቸው የምትል ይመስላል በመጽሐፍህ። እና ምናልባት ብዙዎቹም ከዚህ በፊትም ብዙዎችን የፕሮግራሜ እንግዳ አድርጌ ሳናግራቸው በርካታ ችግሮች ያሉብን እንደ ሀገር በጎሳ ፖለቲካ እየተነታረክን ነው። የጋራ እንደ ሀገር እንደ ሕዝብም የጋራ የምንግባባችባቸው ነገሮችንም እያጣን ይመስላል የሚሉ አሉ እና ለዚህ ደግሞ ምክንያቱ ብዙ ጊዜ የስነ ልቦናዊ ጉዳዮች ችላ መባላቸው ነው። ፍልስፍናዊ ሀሳቦች፣ ስነ ልቦናዊ ጉዳዮች እኛ ገር ላይ ችላ ተብለዋል የሚሉ ምሁራንን አግኝቻለሁ ና ምናልባት ያንተም ሀሳብ ከዚህ ጋር የተገናኘ ይሆን? ለምንድን ነው ስነ ልቦናዊ ጉዳዮች ላይ ብቻ ትኩረት አድርገህ ወደ አንባቢ ያደረስክልን የሚለውንም ንገረኝ እስኪ። እሺ፣ አመሰግናለሁ። አሁን ያነሳው ሀሳብ ሀገራችን ያለበት ሁኔታ ሀገራችን ብቻ ሳይሆን በዓለም ደረጃ ብሎም በአገራችን የሚታዩ ተያያዥ የሆኑ ስንፍናዎች አሉ። ያው ስንፍና ሁሉ በማዶም በቅርበትም በሀሳብም በተግባርም ለሁሉ ስለሚገልጸው ነው። አሁን ከዘረኝነት ጋር ተያይዞ ከጦር ጠማሽ አንሁን የሚለውን ምዕራፍ ተያይዞ አንድ ምዕራፍ አድርገህ ጽፈህበታል። አዎ። ስለዚህ ተያያዥነት ስላላቸው ነው። ዘረኝነትም ጦር ጠማሽም መልዕክቱ ሂዶ ሂዶ ከስንት ስና ጋር የሚያስተላልፈው መልእክት አንድ ነው። አሁን የሰው ልጅ ትልቁ ሀብቱ አእምሮ ነው ብለነዋል። በመጀመሪያ መቅድም መጽሐፌ ይህንን ልዩ ተሰጦ አሁን ከስነ ልቦናዊ ጉዳዮች ላይ ትኩረት ያደረግኩት ይህንን ትልቁ ሀብት አእምሮ ነው ካል ይህንን ልዩ ተሰጦ ለየትኛው ተግባር እያዋለበት ነው ለዚህ እንዲመረምር ነው አንባቢ ወይም ደግሞ ትውልዱ። ለዚህም አንብቦ ከየትኛው ተግባር ነው እየዋለበት ያለው? አሁን ለጥሩ ስራ ነው ለመጥፎ ስራ ነው? ሀገርን የሚያድን ህዝብን የሚያድን ነው ህዝብን የሚያጠፋ ነው? ራሱም ራሱ የሚቀይር ነው ወይስ ራሱ አደጋ ላይ የሚጥል ነው? በምን መልኩ ነው እየተጠቀመበት ያለው የሚለውን እንዲዳስስ ከማሰብ ነው የጻፍኩት። ሌላኛው ትውልዱ ከማንኛውም ስንፍና የጸዳ እንዲሆን ከስንፍና እንዲርቅ ከማሰብ ሌላም ለፀረ ድህነት እና መሰል የተለያዩ ስንፍናዎች የትግል መንገድ ጠራጊ ይሆናል ብዬ ያሰብኩት ነው እንድጽፍ ያስገደደኝ። ከዚህ ጋር በተያያዘ ከዘረኝነት ጋር ስለሚያያዝ ነው፣ አሁን ወደ ሀገራችን ስንመጣ ዘረኝነት ምን ማለት ነው? ዘረኛ ካልን አሁን ሰዎችን በዘር ከፋፍሎ ያው የሚያጋጭ፣ በዘር ምክንያት ለአንዱ እያዳላ ሌላውን የሚጎዳ የዘረኝነትን አስተሳሰብን አመለካከት የሚያራምድ አስተሳሰብ ነው። የዘር ልዩነት፣ በዘር መድሎ ላይ የተመሰረተ አስተምህሮ፣ ስብከት የሚሰጥ አመለካከትም ያለው ነው። ስለዚህ በዓለማችን፣ በአህጉራችን፣ ብሎም በሀገራችን አሁን በቋንቋ፣ በብሔር፣ በዘረኝነት ወረርሽኝ ያው አሸናፊ የሌለውን የእርስ በርስ ጦርነት እየተካሄደ እያየን ነው። ይህም እየጎዳን ስለሆነ አንዲት ኢትዮጵያ አለችን እቺ የተከበረች ሀገር የሚጠብቋትን ውብ ሀገራችን መመኪያችን ናት። እቺ ሀገር ሉዓላዊነቷ ለማስከበር ልጆቹ ጠላቷን ለመጠበቅ አንድነታቸውን ጠብቀውና አክብረው መስዋዕት የሚከፍሉላትን ልጆቿ በዘረኝነት ስብከት እርስ በርስ ጦርነት እየተፈጠረ በሀገራችን ውስጥ እያለቀ ነው። ስለዚህ ነገች ሀገር ምን ትሆናለች ነው? ምንድን ነው ይሄ ጦርነት ምንድን ነው? አሁን አሸናፊ የሌለው አሁን በአንዲት ኢትዮጵያ ውስጥ አንድ ኢትዮጵያ ሆነ በአንድ ኢትዮጵያ ውስጥ ይሄን አይነት ጦርነት ሲፈጠር ነገ ለሀገራችን ለሚመጣ ጠላት እንዴት ነው መከላከል የምንችለው? እንዴት ነው ማስቆም የምንችለው? ስለዚህ ለምን እንሰንፋለን? ለምን እርስ በርሳችን እንገዳደላለን? ወንድሙ ወንድሙ ለምን ይገድላል? ስለዚህ ይሄን የማስቆም ኃላፊነቱ ከኔ ጀምሮ ባይዘው ይሄ መጽሐፍ ለሌላ ለአንባቢ ወይም ለሌላ ማህበረሰብ ብቻ የሚያስተምር ሳይሆን እኔም ጭምር ነው። ምክንያቱም እኔ ለምን ሰንፋለሁ እኛ ለምን ሰንፋለን ነው የሚለው። አይተው ከሆነ ከውስጥ ስለዚህ የሁላችን ድርሻ እዚህ ላይ ምንድን ነው? በሰላማዊ መንገድ መፍታት ሲገባ ለስልጣን ፍለጋ ሊሆን ይችላል፣ በጥቅም ሊሆን ይችላል። በተለያዩ መንገዶች የምናያቸው እርስ በርስ ጦርነቶች በዓለም ደረጃ ስታያቸው በጥቅምና በስልጣን ፍለጋ ነው ዜጋ እያለቀ ያለው ማለት ነው። ይሄ ደግሞ ጭራሽ ነገ ማስቆም እንችላለን ነው በስንፍና ወገን ማለቅ የለበትም፣ ንብረት ማውደም የለበትም። በጦር ጠማሽ አንሁን። የሚለውም አሁን ጦረኛ አያስፈልግም ማለት አይደለም። አስፈላጊ ሆኖ ሲገኝ አስፈላጊ ሆኖ ሲገኝ የአንዲት ሀገር ሉዓላዊነት ለማስከበር እንዲሁም የዜጋ ድህንነት፣ ሰላም ለማረጋገጥ ጦረኛ ያስፈልጋል። ያው ጦረኛ ማለት የጦርነት ዘዴ ወይም ስልት አዋቂ የጦር ጀግና ማለት ነው። ይሄ ለአንዲት ሀገር ያስፈልጋታል ማለት ነው። አሁን ዋጋ እያስከፈለን ያለው መጽሐፉ ትኩረት የሚያደርገው ግን ጦር ጠማሽ ነው። ጦር ጠማሽ ትውልድ መኖር የለበትም። ጦር ጠማሽ ማለት በጦር ጠማሽ ሰላም ማረጋገጥ አይቻልም። ጦር ጠማሽ ማለት የራሱ ጥቅም ለማስከበር ብሎ በተለያየ ምክንያት ህዝብን በማደናገር ሰላምን እንዳይኖር፣ ብጥብጥ እንዲኖር፣ የዜጋ ዋጋ እንዲከፍል፣ የመንግስትና የህዝብ ንብረት እንዲወድም የሚያደርግ አስተሳሰብ ነው። ይሄ በመላው ዓለም የምናየው ነው። አሁን በመላው ዓለም የሚደረጉ ጦርነቶች የተገኘው ትርፍ አለ ወይ ብሎ ራሳችን ስንጠይቅ በጦርነት የተገኘ ትርፍ አለ ብሎ የሚመልስ አካል መቼም አይኖርም። እኔ አልመልስም። አሁን ራሱ ምክንያቱ ያገኘው ትርፍ የለም። ንብረት ይወድማል። የሰው ልጅ የተከበረው የሰው ህይወት ይጠፋል። ከዚህ ውጭ የሚደረጉ ጦርነቶች በታሪኩም ሆነ በተግባር ያው ትርፍ አግኝቻለሁ የሚል አካል ሰምቼም አይቼም አላውቅም። መነሻቸው ደግሞ እነዚህ ጥቅምና ስልጣን መሰረት ያደረገ ነው፣ የፖለቲካ ለመግባባት ሲያጋጥም ነው ለምን ነው የዚህ ጦርነት የመጨረሻ ግቡ ምን ምን ነው ምን ይሆን ብለን ስንጠይቅ የሰው ህይወት ከመቅጠፍና የህዝብና የመንግስት ሀብት ከማውደም ውጭ ሌላ ትርፍ ሊገኝ አይችልም። ያው ለትውልዱም አንድነቱን የሚያጠናክር ሳይሆን ያው በስነ ልቦና ላይ መጥፎ ትርክ ወይም ጠባሳ ጥሎ የሚያልፍ ድርጊት ስለሆነ ከዚህ ከስንፍና መላቀቅ አለብን የሚል ሀሳብ ለማስያዝ ለማስጨበጥ ነው። ቀደም ሲል አንተም ያነሳቸው ሀሳቦች፣ አለማችን ላይ ብሎም ሀገራችን ላይ ያሉ በርካታ ችግሮች ከአስተሳሰብ ጋር የሚገናኙ ናቸው እንጂ በሌላኛው መንገድ ገልብጠን ብናስባቸው ኖሮ ላይፈጠሩና ላይሆኑ የሚችሉ ነገሮች ነበሩ ማለት ነው ብለን መደምደም እንችላለን። እነዚህን ስነ ልቦናዊ ሀሳቦች ላይ ትኩረት አድርገህ መጽሐፍ ስትጽፍ እንግዲህ ስነልቦናዊ ሀሳቦች ላይ በርካታ የተጻፉ መጽሐፍት አሉ፣ በዓለም አቀፍ ደረጃም በእኛም ሀገር የሳይኮሎጂ የምንላቸው እዛ ላይ እየተጻፉ አሉ እነዛን መጽሐፍት ከማንበብ የመጣ ነው አንተ እነዚህን መረዳቶች የፈጠርከው፣ ወይስ ከምንድን ነው ያገኘው ይህን እውቀት ይህን መረዳት አንተ? ምናልባት ከራሴ የህይወት ተሞክሮ እና ያው የታዘብኳቸውን ለመጽሐፍ ነው የወሰንኩት። እዚህ ላይ አንዳንድ የስነ ልቦና ከነበብኳቸው መጽሐፍቶች ጭምርም እንዳለው ምንጮችን ጠቅሳለሁ አንብቢያቸዋለሁ፣ ብለህ ነው። እነ ዴል ካርኒጌ የነ ዳዊት ድሪምስም ህልማለኝ እና ሌሎች በርካታ መጽሐፍትን ጠቅሰህ አይቻለሁ። ከነ አዎ ዲያቆን የሽጥላ መጎፍ እነዚህን ከእኔ የእኔ ትዝብት ከለፉ ካየሁት ተሞክሮና ካለኝ ትዝብት ጋር ይዛመዳሉ፣ ይመሳሰላሉ። አሁን ለምሳሌ የዳዊት ድሪምስ ከምኞትና ውጤት ከአመለካከት ጋር በተያያዘ ተመሳሳይነት እንትን ስላለው ነው እንደማጣቀሻ አድርጌ ያቀረብኩት። ስለዚህ አንድ ሰው አመለካከቱ በጎ አመለካከት ሲኖረው ያው ውጤቱን በጎ ይሆናል በሚል አስተሳሰብ ነው። ክፋትን ምታስብ ከሆነ አሉታዊ አስተሳሰብ ካለ ያው ውጤት አሉታ ነው የሚሆነው ማለት ነው። ስለዚህ እሱን ያነሳሁት ሀሳብን አንድ ከአመለካከት ጋር የሚያያዘው ሀሳብ አለ፣ ስሜት አለ፣ ተግባር ድርጊት አለ። እነዚህ አብረው ተጣምረው ሲሄዱ ያው ድርጊቱ ታች ሲሄድ ያሰብከውን ውጤት ነው የሚመጣው። ለምሳሌ አዎንታዊ አመለካከትና አስተሳሰብ ካለህ አዎንታዊ ሀሳብ፣ አዎንታዊ ስሜት፣ አዎንታዊ ተግባር ወይም ድርጊቶች ይኖረሃል። ውጤቱ አዎንታዊ ውጤት ነው የሚሆነው። በዚህ ላይ መጨረሻ ግብህ ደግሞ ያው በቢዝነስ ትርፍ፣ በማህበራዊ ኢኮኖሚያዊና ፖለቲካዊ ዙሪያ ድል፣ ፍቅር ሰላም ታተርፋለህ ማለት ነው። አሉታዊ አመለካከት ሲኖረህ በዚህ ላይ አሉታዊ ሀሳብ ነው የሚኖረው። ሁሌ አመለካከት አሉታዊ ከሆነ አሉታዊ ሀሳብ ነው የሚኖረ፣ አሉታዊ ስሜት ነው የሚኖረ፣ አሉታዊ ተግባር ነው ወይም ድርጊት ነው የሚኖረ፣ ውጤቱ ደግሞ አሉታዊ ውጤት ይሆናል ማለት ነው። በዚህ ላይ ሁሉ ኪሳራ ነው የሚሆን፣ ሽንፈት፣ ጥላቻ ነው የሚሆነው፣ ሰላም ጦት ነው የሚመጣ። ስለዚህ በሁሉ በማህበራዊ ፖለቲካዊና ኢኮኖሚያዊ ቀውስ ይሆናል መጨረሻው ያው ሽንፈት ትርፍ ይሆናል ማለት ነው። ስለዚህ የመጀመሪያው አመለካከትህ፣ ሀሳብህ የመጨረሻ ውጤትህ ይሆናል ማለት ነው። ስለዚህ ስለዚህ የመጀመሪያው መረዳትህ ከንባብ ነው ማለት ነው። መጽሐፍ አሁን መነሻዬ መነሻዬ የራሴ ከራሴ የህይወት ትዝቶች ነው መነሻዬ። ግን እዛ ስገባ ግን ያነበርኳቸው መጽሐፎች ደግሞ ተዛማጅ ከሱ ጋር የሚያያዝ ከኔ ሀሳብ ካሰብኩት ሀሳብ የሚያያዙ መጽሐፍቶች የስነ ልቦና መጽሐፍቶች ደግሞ አግኝቻለሁ። ተመሪና ተመሪ ጋር ተያይዞ የእኔ ትዝብት የእኔ ተሞክሮ ከዴል ካርኒጌ መጽሐፍ ጋር ተያያዥነት አለው። ስለዚህ እሱም ማጣቀሻ አድርጌ ደግሞ አቅርቤዋለሁ ማለት ነው እንጂ መነሻ የመጀመሪያ አንብቤ አይደለም የተነሳሁት። ሁሉ እኔ በርካታ አመታት በመንግስት ስራ ቆይቻለሁ። ብዙ ነገሮች እያየሁ መጥቻለሁ። ከዚህ ከህይወት ተሞክሮ ጋር የሚያያዙ ብዙ ሀሳቦች ያካተትኩበት መንገድም አለ። ያ ዋቢ መጽሐፍቶች ያቀረብኳቸው ለእኔ ሀሳብ የሚጋሩ እና የሚያጠናክሩ ሆነው ስላገኘኋቸው ነው።